ማንም አሳቢነት፣ ስለዚህ ብዙ ባንጨቃጨቅ። ክብር የሌለሽው ነሽ ዛሬ ቁሚ። ክብር የለኝም፣ በክብር የለኝም። ወንድምሽን ከእኔ ተሳካ። ከዚህ በኋላ ሁሉም ነገር አውቅቷል። እኔ እዚህ መኖር ስለማልፈልግ ሲጀመር ሁሉም ፕሮሰስ ጨርሻለሁ። ምን እንዳስነካችሁ አላውቅም ካለሷ ህይወት ያለ አይመስለም። ካሌብ ናቶቹም ምንድ ለሱ እኔ እንትተሽ ለሱ ቦታ ካለች ምን አለ። ለምን ስትኝ የምሄደው እኔ ስትኝ የምመጣ እቃ አይደለሁ። እዚህ ላይ ክብሬን ጥዬ ይቅርታ እየጠየኩሽ ነው። ሰላም ሰላም፣ እንዴት ናችሁ? ያው ታቆኛላችሁ ፋሚሊዎቼ። ሰሞኑን ትንሽ አለመግባባት ተፈጥሯል እና ያንን እስካሁን ሶል ባላደረግንም አልፈታ ነውም ምናምን እና ዛሬ የመጣሁበት ምክንያት ኤደንን ጠርቻታለሁ እንድንነጋገር ብዬ። እና ያው ሰሞኑ እናንተም ስትናደዱብኝ ነበረ፣ በጣም እየፈረዳችሁብኝ ነው። እንዴት አንቺ አያገባሽ፣ አይመለከትሽም፣ እሱ ትልቅ ልጅ ነው ምናምን ብላችሁኛል። በእርግጥ ልክ ናችሁ። እና ትንሽ ስሜታዊ ሆኛለሁ ዛሬ በጣም። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ወንድማችሁ እንደዚህ አይነት አይደለም፣ ወንድማችሁ የምታቁት ሌላም ሌላም እያየ ጥፋት ውስጥ፣ ገደል ውስጥ ህይወቱን ማይሆን ውሳኔ ወሰኑ ምናምን ነገር የሚሰማችሁን ስሜት ታቁታላችሁ። አይደለም ይሄ የስጋ ወንድማችሁ ሆኖ ሌላም ሌላም ሰው፣ እስኪ እናንተ ራሳችሁ እህቶች ናችሁ፣ እህት ወይም ወንድም ያለው ሰው ራሱን አደጋ ውስጥ ሰው ሲከት ማይሆን ህይወት ውስጥ ራሱን ሲያስገባ ምንድን ነው የምትሉት? ማለት ውሳናችሁ ምንድን ነው የሚሆነው? ማለት እኔ አሁን ኤደንን በመጀመሪያ የጠራኋት እሱ በጣም ለሷ ቦታ ስላለው ቦታ ስለሚሰጣት ስለሚወዳት ኬር ስለሚያደርጋት ምናምን ልክ እሱ የሚወዳቸው ለሱ ቤተሰብ የሆኑት ልክ ለኔ ለሷም ልክ እንደ በቃ እሱ በሰጣት ቦታ ልክ እኔ ውስጥም ቦታ እንዲኖራት ፈልጋለሁ። ግን እኔ ምን ተመለከትኩ መሰላችሁ ቤተሰቦች እሱ በሚሄደው መንገድ እሱ በሚወዳት መንገድ እሷ ላይ ፍላጎት አላየሁም። ምናምን ይገባቸዋል። ያው ሁሉ ነገር ከእናንተ ፊት አደባባይ ላይ ያለ ነገር ነው፣ የምታዩት ነገር ነው እና ትንሽም ቢሆን ክብር ለሱ ሰጥታው አይቻት አላውቅም። ጀስት እሷ ከነበረችበት ሙድ ለመውጣት የተጠቃቀመችበት ነው እና ነገ ለሱ ምንም ዋስትና የለውም። በእርግጥ አምላክ ነው ዋስትና ሰጪ ምናምን ነገር እኔ ገብቼ ሁሌም የእሱን ሕይወት ላስተካክል እንደዚህ ላብኳኳ አልችልም፣ ግን ቢያንስ ሆነ እንደ መንገደኛ ወይም እንደ እንግዳ ሰው ትቼ ማለፍ አልችልም። ገባችሁ ማለት አይደለም። እሱ ወንድሜ ነው፣ እንዲጎዳ ምንም ነገር አልፈልግም። እሷም እሷ እንኳን ብትሆን የኔ እህት እንኳን ባትሆን እንደዚህ አይነት የህይወት መንገድ ቢገጥማት ኖ አይደለም ምናምን ብዬ ልጮህ ልጮህ ልቆረቆር ይችላል ለማንም ሰው ማለት ነው። እዚህ ጋር እሱ ወንድሜ ሳይሆን አልሆነ አይደለም ቁም ነገሩ ማለት ነውና፣ እኔ አሁን በጣም ተሰምቶኛል። በጣም በጣም በቃ መሀል ላይ እንደዚህ በዚህ እሱ ፍላጎት አለ በዚህ እሱ ነው አሁን ታሞብኛል። እንደዚህ መሀል ላይ ተለጥጫለሁ። ክብሬን ትቼ እሱ ይበልጥብኛል ብዬ ነው የመጣሁት። በጣም አንቺ ነሽ ህይወቴን እያመሰቃቀልሽ ነው ምናምን ብሎ በጣም ማይሆኑ ነገሮችን ተናግሮኛልና በጣም አዝኛለሁ። በጣም ልቤ ተሰብሯል ምናምን እሱ ተናዶብኛል ማየትም አይፈልግም እኔ ማለት ህይወቴን አበላሸሽም እኔ ራሴ ህይወቴን አስተካክላለሁ ያስተካክላል እኔ ትንሽ ጋይድ ማድረግና መርዳት ብቻ ነው እኔ የፈለኩት ማለት እንደዚህ የተጣመመ መንገድ ላይ ሲሄድ አይ ኖ ሄድ ልክ አይደለም እንደዚህ አስብ እያልኩ ለማስተካከል ነው የሞከርኩት ግን እሱ ያው ይህንን ነገር አልፈለገም በጣም የሚያስጠላ ሙድ ውስጥ ነው በጣም ራሱን ማይሆን ማይሆን ነገሮች እያደረገ እኔ ደግሞ በጭራሽ እንደዛ እንዲሆን አልፈልግም እና ማስተካከል አለብኝ። እሷንም ማናገር የሚፈለግኩት ነገር በቃ ይሄ ጀስት የእሱ ህይወት እስከሆነ ድረስ ያው ትንሽ እኔም አብዝቼዋለሁ እና ያንን ነገር በቃ ማውራት ፈልጋለሁ እሷን እና ለዛ ነው ክብሬን ከክብሬ ክብሬን የምመጠን ነገር አይደለም ያደረግኩት ያለሁት ማለት ልክ ነኝ። የተናገርኩት ነገር ስህተት እንደሆነ አይሰማኝም ግን በጣም አጣብቂኝ ውስጥ እኔን አሁን አስገብቶኛል። እሱን ከማጣ ያው እኔ ደግሞ እሷን ባናገር ይሻለኛል ብዬ ነው የመጣሁት። እኔ ስራዬን ትቼ፣ ክብሬን ትቼ፣ ማንነቴን ትቼ እዚህ አደባባይ ላይ ተሰጥቼ እምውለው ዞሮ ዞሮ እሱ ደስተኛ እንዲሆን ነው። እሱ ደግሞ ምን እንዳስነካቸው አላቅም። ካለሷ ህይወት ያለ አይመስለውም። ምንም ወደፊት የሚባል ፊውቸሪቲም ካለሷ ያለ አይመስለውም። ይሰማኝ አልቻልም በቃ። እና እኔ እሷ ትጥቀሙም ትጉዳውም በቃ እግዚአብሔር ነው የሚያውቀው። ስለ ወደፊቱ ትሸነፍ ነው በቃ እኔ እሸነፍ ፈልጌያለሁ። ምክንያቱም እሱን ከማጣ እሷን ከነ ችግሮቹ አክሴፕት ማድረግ ይቀለኛል። እሱ የሆነ ነገር ነገ ሆኖብኝ አሁንም አይሆን ነገር ውስጥ ነው የገባብኝ። እና እኔ አላቅም ምን እንዳስነካችው ከሰው ውጭ ፊቸሪቲ ያለ አይመስለውም። የወደፊት መራመድ የሚችል አይመስለውም። አላቅም። እና ከነ ምንም ከነ ጉድለቷም ይቅርታ መጠየቅ ይሻላል ብዬ አስቤ ነው። ቤተሰቦች እና ፋሚሊዎቼ ትንሽ ኤደን ጠብቃት ያመጣችው

ኤደን እየመጣች ነው። ሰላም፣ እንዴት ነሽ? አንዳንድ ነገሮችን አውርተን እንድንለያይ ብቻ ነው የፈለግኩት፣ ስራ ቁሜ ስለመጣሁ እኔ። አሁንም ደጋግመሽ ስለደወልሽልኝና ድምፅሽም ጥሩ ስላልነበረ ግራ ስለገባኝ ነው። ለምን ፈለግሽኝ? ተሳዳቢ አይደለሁም። አንሰሎይችላለያሁለተኛ ደግሞ ባህሪ ካልሆነ ችግር የለም፣ ይቅርታ ስለ እሱ እያወራን ደግመን ማይሆን ነገር ውስጥ መግባት አንፈልግም። ወደ ነጥቤ ውስጥ ብገባ ይሻለኛል። እና ባለፈው በአወራናቸው ነገሮች ትንሽ ያለ መግባባት ተፈጥሮ ነበረ እና እኔ ሲመስለኝ ጥሩ ነገር እያደረግኩ አልመሰለኝም ነበረ ማለት እና ከምንም አይ ኖ አስብም። እስቲ ያሳቁ አይደለም እና ከምንም በላይ እኔ ደግሞ ሁለታችሁ አንድ ላይ ሆናችሁ ማየት ያስደስተኛል። ላይክ እንደ ጠላት ምናምን ነገር እንድታይ ይፈልግልኝ እንዴ? ደስታ ብትፈልጊ ኖሮ እኮ እንደዛ ደስተኛ ሆነን የራሳችንን ህይወት ለመኖር እየሞከርን መሀላችን ገብተን እሱም ያላሰበውን ነገር እያሳሰብሽ እኔም ያላደረግኩትን ነገር አደረገች። እንደዚህ ኤደን እያደረገች እኔ አሁን እዚህ ጋር አልገባኝ ያለው ማለት ከጠራሽ እኔ ጋር ማወቅ የምፈልገው ቆይ ምን ሳረግ ነው ያየሽ? ምን አደረግኩት? ሄድሽ ልትጠቀሚበት ነው የመጣሽ? እኔ ከእሱ ምንድን ነው የምጠቀመው? እኔ የራሴ የሆነ ህይወት ያለ ልጅ እኮ ነኝ። ከማንም የምጠቀመው ነገር የለም። ባይዘው ገብቶሻል። ጥቅመኛ ሴትም አይደለሁም። አንቺ ያልገባሽ ነገር እንደ ጥቅመኛ ሴት ምናምን ነው ያየሽ። ወንድምሽ ጓደኛዬ ስለሆነ ነው አብሮ ያለሁት እንጂ እኔ ከእሱ ጥቅም ፈልጌ አይደል። ጥቅም ብፈልግ ኑሮ የት መጠቀም እንዳለብኝ ይገባሽ እዚህ ጋር ይሄ አልገብ ሲቀጥል፣ ደግሞ አንደኛው ስትልሽ አንዱ ጋር መጣሽ ነው አመሰው። እግዚአብሔር ነው የሚያውቀው ማን እንደ ጣለኝ ማን እንዳንሳኝ። እግዚአብሔር አቀው ወደ ኋላ መመለስ እኔም ብዙ እግዚአብሔር እንደ እህትም እንደ ጓደኛም ስላየው አሁን ላይ ተነጋግረን መግባባት ስለማልችል በጣም አፍሽ ስትከፍችም ዝም ያልኩሽ ካሌብን ስለማከብሩ ይቅርታ። ዛሬ ደሞ ይቅርታ እየጠየቅሽ ይቅርታ እየጠየቅሽ ነው። አንድ ሶስት አራት ጊዜ ባርሽን ካስተካከልሽ ነው ሌላ ሰው ጋር ለመኖር ከፈለሽ፣ እንዴት ባሪ። ችኩልነት ማንንም አይጠቅም። እኔ ችኩዬ ብዙ ጊዜ ስለተጎዳሁ ችኩልነት ማንንም አይጠቅም እና ተረጋ ብለሽ ለወንድምሽ የምታስቢ ከሆነ ለወንድሜ ስለማስብ ነው። አሁንም ማንሽን ቆሜ እያናገርኩሽ ያለሁት ለወንድሜ ስለማስብ ነው። ኤደን ይውልሽ፣ አሁን ላይ መልሰን መላልሰን አንቺ ልክ አይደለሽም እኔ ልክ አይደለሽም እያልን እያወራን ከሆነ አሁንም ነጥባችን ላይ አንደርስ። ከዚህ በፊትም ያደረኩት ነገር እንደዛ ነው ያወሩት ያ የተሳሳተ መንገድ ነው። አሁን እንድትረጅኝ የምፈልገው ነገር በጣም ይቅርታ በቃ ከእሱ የሚበልጥብኝ ምንም ነገር የለም። እኔ ከመጀመሪያውኑም እንደዚህ እንደሚጎዳ አላውቅም። ይህን ያክል አንቺ እንደ አስፈላጊ ህይወት ውስጥ እንደሆንሽም አላውቅም። ስለዚህ እዚህ ላይ ክብሬን ጥዬ ይቅርታ እየጠየቅኩሽ ነው። በቃ እኮ ስላበላሸት ለማስተካከል እየሞከርኩ ነው። ለምትኝ የምሄደው ስትኝ የምመጣ በቃ

ስለ ካሌብ እንዳይመለከተኝም እንዳላስብለት የሚያደረግሽው አንቺ ስለሆንሽ፣ ከዚህ በኋላ ግን ለዛ ነው እኮ እኔ ስላልኩሽ ካሌብን ትተይዋለሽ። ለዚህ ነው ባንቺ ማ ልትተማመነው ታውቂያለሽ፣ አይደለም ከስለዚህ ማ ትተማመኝበት ሰው ጋር መሆን ስለሌለብሽ አንቺ ለካሌብ ይመጥነዋል፣ ለካሌብ ትሆነዋለች፣ ጥላት እንደዚህ አይነት ነገሮችን አናውራቸው። ይህ በኔና ባንቺ አይደለም፣ ይሄ ካሌብ ነው። ነ ምንድንነው ዛሬም መጨቃጨቅ አልፈልግም። ባይዘዊ፣ ለሰው ልጅ ክብር የሌለሽው ነሽ። ዛሬ እዚጋ ቁሚ። ክብር የለኝም፣ ይቅርታ እየጠየኩሽ ነው። በቃ ክብር የለኝም፣ ግን ባክሽ አይናል ይሄንን ብቻ አድርግልኝ። ምክንያቱም ወንድሜ ተጎርቷል በዚህ ደረጃ። እኔ እሱ እንደዚህ ይሆናል ብዬ አልጠበኩም። ፈልጌው አለ ነበር። እኔም እሱ ደስታውን ጠብቆ እንዲቀጥል ነው የፈለግኩ። እማይሆን ምን አድርግ እማ የተሳሳተ አስተሳሰብ ስለነበረኝ ነው። እኔ ወደፊቱን ዛሬ በእሱ ሁኔታ ደስተኛ በሆኑም ነገ ለሚፈጠረው ነገር ግን ኃላፊነት በእርግጥ አሁን ስለነገኔ ወሰናችሁ የማወሰን አልችልም። እሱ ለሱ ነው። ይቅርታ እየጠየቅኩሻለሁ በቃ እራስሽ ታጥፊያለሽ፣ እራስሽ ይቅርታ ትያለሽ። እሺ፣ እኔ እኮ አሁን ይቅርታ ለመባል አልመጣሁም። ይቅርታ መጣል ሰውም አይደለሁም። ሰው እያወራኝ እንደዚህ መሆን ልጅ አይደለሁም። ግን በጣም ስለከፋኝ ነው። ከአንድም ሁለቴ በጣም ስላስከፋሽ። እሺ፣ ገብቶ እኔ ግን እዚህ ጋር ምንም የሚያገባኝ ነገር የለም። ምክንያቱም የተባልኩትን ነው ነገር ያደረኩት። ከእዛ ወጣሁ። ምክንያቱም እኔ ህፃን ልጅ አይደለሁም። ሂጂን ነይ እያልሽ የምታባብኝ ሰው አይደለሁም። እኔ ይኸውልሽ፣ ኤደን ካለ በጣም ከፍቶታል። በጣም ድቡ የቱ ውስጥ ገብቷል። እኔ እዛ ማውራት አልቻለም አሁን አሁን ወይ እህቱ ስለሆንሽ ወይኔ ጓደኛ ስለሆንኩ ሳይሆን ጥፋተኛ ማን እንደሆነ መሃል ላይ አይቶ ጂድ አርጎ ነበር እዛ ጋር የነበረበት። እሱ ግን እንደዛ ያረክሽ እንደዛ መተሽኝ እንደዛ ሰድበሽኝ እንኳን እህቴ እንዳትናገራት ነው ያለው ዛሬ ይ ታዲያ የሚጎዳው ለምንድን ነው? እንደ ለሱ ቦታ ካለሽ ምን አለ ብታወሪ? አይ ፋሚሊ ውስጥ ሌላ ቀንስ ይሄ ነገር ምናልባት ጥሩ ጥሩ ደረጃ ደርሶ አብረን ብንሆን እሱና ነኝ ሄዱ ምንድን ነው? እኔ ስመጣ እንደምትዞሪ። አይ አይ እንዴት ነው? አድርሳ ዛሬ ምን በጣም ማይ እግዚአብሔር እኔ በጣም ስለከፋኝ ነው። አንዚ ጋ እንድታወሪ ሁሉ ድል እየሰጠሽ ያለው ነው ማለት ኢቭን አውርተሽ ሁሉ ምታስቀይምኝ ስለሚመስለኝ በዚህ ልክ ነው እየከፋኝ ያለው። ካሌብ እኔ ላንተ ብዬ እየተሰደብክም ዝም ብያለሁ፣ ግን ከዚህ በላይ ምን ህይወቴ እንዲበጠበጥ አልፈልግም። እኔ አንተ በጣም ምርጥ ጓደኛዬ ነህ። እኔ አንተ ማስቀየም አንተ ማስከፋት አልፈልግም። ምክንያቱም ሰው በለልኝ ሳን ሰው ከንፈልኩ በሳ ከጎኔ ነበር ሰው ነው በጣም በጣም በጣም ከማከብራቸው በጣም ከመወዳቸው ሰዎች ማለት አንዱ ነው። መቼም አንተ መጥራት ስለማልፈልግ አንተ ጋር ክፉ መነጋገር አልፈልግም። አይተንም ይቅርታ አድርጌ ይላታ አይተ በቃ ሰው ነው ወንድሟ ማለ እንደ እህት ያስከፋው ስለመሰላት ደስተኛውም ስላልመሰላት ነገሮችን ለማስተካከል ሞክራል። ግን የሄደችበት መንገድ እኔ እናንተ እንድንራራቅና እኔ እናንተ እንድንለያይ አድርጓል። እኔ ደግሞ ከዚህ በላይ አንተ ጋር ሁኜ መከፋትም አልፈልግም። ምክንያቱም ያሳለፍኩት ጊዜ በጣም ከባድ ነው። ለራሴ ጊዜ መስጠት እፈልጋለሁ። ገብተዋላ ኤደን ማለት ምናልባት ሁላችንም በየራሳችን እኮ ጥፋት ልናጥፋ ስላለን አንቺም ታጠፊያለሽ፣ ሁላችንም ጥፋተኞች ልንሆን እንችላለን። ማንም ደግሞ ፐርፌክት የለም እዚህ ምድር ውስጥ። አንቺም ጥፋት ታጠፊያለሽ፣ አንቺም ጥፋት ደግሞ ታጠፊያለሽ። ስለዚህ ይህ ነገር መረዳት አለብሽ። ሲቀጥል ደግሞ ወጣቶች ክፍተት ተፈጥሯል፣ ግን ክፍተቱን መሸፈን ያለ ምናልባት አስከፍተሽ ሊሆን ይችላል አንቺ ምናልባት አስከፍተሻል ሊሆን ይችላል ሁለታችሁም እንትን እያልኩኝ ያረ ግን አሁንም ማሰብ ያለብን ጥቅም ለማንም ያዋጣ፣ መጥፎ አመለካከል ለማንም ያዋጣ። ምናልባት ልታስከፋች ትችላለች፣ ታስከፊያትም ትችላለች። በቃ ክፍተት ተፈጥሮ ግን እንደወጣት ነገሮችን መለማመድ አለ። አሁን የምርተነግሽ እኔም ካስከፋዎች በጣም ይቅርታ። አቤቴ ምናልባት ካስከፋች በጣም ይቅርታ። አሁን ሄዱ አንድ ይሰሚ ማለት ይቅርታ ልጠለኝ አልፈልግም። ምናምን ሰው የትኛውም ሰው ይከፈዋል፣ የትኛውም ሰው ሊያስከፋው ይችላል። ነገር ግን በእነዚህ መሀል መካከል ቂም ለማንም በቃ እኔ ካስከፋዎች በጣም ሰው እህቴ፣ ምናልባት ያው የትኛውም እህት የሚሰማት አይነት ስሜት ተሰምቶ ለእኔ መልካም አሰባ የሄደችበት መንገድ ምናልባት አስከፍቶሽ ይችላል። ለዛ በጣም ይቅርታል። ነገር ግን አሁን ማሰብ ያለብሽ ውስጥሽ ለምንም ቂም መያዝ የለብሽ። አንቺ መራቅ እንደማልፈልግ ታውቂዋለሽ። መጀመሪያ የሚተፈጠሩ በዚሁ ስለዚህ እኔ የምፈልገው አንቺ መራቅ አልፈልግም፣ አንቺ ከኔ እንድትርቂ አልፈልግም። ለዛ ነገር በጣም ጉዳቱን ለምደዋለች ነው እሱ ለዛ ነው ሁላችሁም የተባበራችሁ የምትጎዱኝ እንዴ እኔ እኮ ሰው ነኝ፣ ሰለቸኛል። ገባ እኔ እዚህ ጋር አንድ ላውራ ነው እዚህ ጋር ማለት ነው። በቃ የምፈልገው አንድ ነገር ያንተ ደህና መሆን ነው። እንዴ ምርጥ ጓደኛዬን ካሌብን አንተ ማስከፋት አልፈልግም። ባለ ውደት አይነት ለኔ በጣም አንተ እንድትከፍ አልፈልግም። ገብቶሃል ስለዚህ ማሄን ብትኝ ወንድምሽን ነው የፈለግሽው አይደለ አይደል? ሰላም እንዲሆን ወጣ ነው እስኪ ማየት ነው።